ተጋብቶ ተጋብቶ ሲሄዱ በውሸት ጋር ብቻ ምናምን እንደዛ ሆቴል ላይ ፈጽመው ምናምን ሲሄዱ አላይሽም። እናት ሳይ፣ ሰላም ሰላም ቤተሰብ እንደናችሁ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ዛሬ በጣም በጣም በጣም የሚገርም ፕራንክ፣ ያበደ ፕራንክ ይጀመጥ ይቻለው። በዚህ ፕራንክ በጣም እንደምትዝናኑበት እርግጠኛ ነኝ። ይህንን ፕራንክ እስከመጨረሻው ድረስ ካያችሁት በእርግጠኝነት ራሳችሁን ሪፍሬሽ ታደረጋላችሁ። እንግዲህ በነገራችን ላይ ተመልካቾቼ፣ ተንኮል ያስተማረችኝ እውነት ለመናገር ማሄ ነች። አራስ ቤት ሆና ማታሴረው ሴራ ማትፈነቅለው ድንጋይ የለም እና በዚህ ፕራንክ እንድቀጥል ያደረገችኝ እሷ ነች። ሁለተኛ ነገር ደግሞ እናንተ ተበቀላት እያላችሁ ኮሜንት ላይ አነባለሁ እና ለዛ ነው ዛሬ ተመልካቾቼ፣ ፕራንክን ማረጋት ሀሳብ ምን መሰላችሁ? የእኛን የፍቅር ታሪክ ላይፋችንን የመጣንበትን ባክግራውንድ ከሀስከፐ የምታቅ ልጅ አውሮፓ የምትኖር ልጅ ነበረች። እስከዛሬ በጣም ነበር የምንጻጻፈው። ትደውልልኛለች። በጣም የዋህና መልካም ልጅ ነች። ስለዚህ እኔናንችን በጣም ከመውደዷና ከማድነቋ የተነሳ አንተን አግብቼ ልውሰድህና ወደፊት የተሻለ ህይወት እንድትኖሩ እፈልጋለሁ አለችኝ። እኔ ደግሞ እንዲህ አይነት እድል ሊገፉት የማይገባ ስለሆነ የአንቺን ፍቃድ ሳልጠይቅ እሽ ብያት ፕሮሰስ ከጀመረችልኝ ቆየች። እስከ ዛሬ ግን ልንገርሽ ልንገራት ወይ ሳልንገራት እያልኩኝ ራሴ ጋር እየተሟገጥኩ ነበረ። ስለዚህ ቀኑ ደረሰና ዛሬ ለአንቺ ልነግርሽ ተገደድኩኝ። በእርግጠኝነት ሐሳቡን ተቀብለሽ የመጨረሻ ትልቅ ደስታ እንደሚሰማሽ ተስፋ አድርጋለሁ ነው የምላትኝ። እንግዲህ አስቡት፣ እንግዲህ ተመልካቾች፣ ያለሷ ፍቃድ ሌላ ሰው ፕሮሰስ ጀምሮ ልኝ ወደ ውጭ ሊሄድ ነው ነው የምላት። ስለዚህ ለዚህ ሐሳብ ምን አይነት ሪያክሽን ሊኖራት እንደሚችል አብረን በጋራ እናያለን። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ፣ ኮሜንት ይ እናት ሰላም ነው። አለን። እንዴት ዋልሽ? አለን አለን። ሁሉ ሰላም አለን። አለን። ማማ እንዴት ነች? ቤተሰብ ሰላም ነው። ቅዳሜ በጣም አሪፍ ነው። ቆንጆ ነው። እንዴ ነው ቤተሰብ ሰላም ነው። እረ እናት ኑሮ አዲስ አበባ በጣም ቻሌንጅ ነው የሚገርም አዎ ግን እንደው ሳስበው አዲስ አበባ ትንሽ ከባድ ነው እያንዳንዱ ነገር እና ያው ነገሮች ትንሽ ውስብስብ ናቸው ስለዚህ ይህን ውስብስብ የሆነ ነገር ለማሸነፍ ደግሞ ኢትዮጵያ ውስጥ የሚቻል ነገር አይደለም ዝም ብዬ ሳስበው ማለት ነው ምን ምን ቢዝነስ ምን ምን ልንሰራ ቆይቶ እ ያለውን ነገሮችን ባግማችን እንሰራለን። ከእዛ እንደው ለማሸነፍ እ መጣ እናያለንን እንግዲህ ሌላም አማራጭ አለን ብለን ነው ሌላም እናደርጋለን። ኧረ እናት እኔ በጣም እየደበረኝ ነው የምር። እሱማ የደብረ ነው በጣም ከባድ ነው። በኋላ ምን ላይ ደግሞ ግን ደስ ግን ደስ የሚለው አሪፍ አጋጣሚ ተፈጥሯል። የሚገርምሽ ነገር ማለት ነው፣ እኔ በጣም ለቡት በጣም ደስ የሚል ሀሳብ ነው። በእርግጠኝነት ማለት በሀሳቡ ደግሞ በጣም ሐሴት እንደምታደርጊ ሀንድርድ ፐርሰንት እርግጠኛ ነኝ። የሚገርምሽ እኔ አሁን አዲስ አበባ ላይ ያለው የላይፍ ቻለንጅ ውጣ ውረዱ ምናምን፣ ኢኮኖሚካሊ በሁሉም የህይወት ዘርፍ በጣም ያስጨንቃ የነበረ የሚገርምሽ ግን አሁን ይህን ጭንቀቴን አይቶ እንግዲህ እድል ወደ ነው የመጣች እና በጣም የሚገርም ኦፖርቹኒቲ ነው የተፈጠረው። የሚገርምሽ በጣም የምትወጂው ኦፖርቹኒቲ ማለት ነው። እና በጣም የሚገርም ቻንስ ነው የሚገርምሽ። ሊያልፍልሽ ነው ሊያልፍልሽ ነው የምር ሊያልፍልል ነው ማለት ያው፣ የተሻለ ላይፍልል ኖር ነው ነው የሚገርም ነው ሰሚ የእኛን ላይፍ ስቶሪ ምናምን ሚዲያ ላይ ሸርክ ካደረግነው በኋላ እንደምታውቁ ዓለም ላይ በጣም ብዙ ሰዎች አፍርተናል፣ አይደለም? በጣም በነፍሳቸው ውብ የሆኑ ሰዎች አፍርተናል። የሚገርም በጣም ድንቅና መልካም ሰዎች አፍርተናል። እና አልነገርኩሽም እንጂ እስከ ዛሬ አንዲት ልጅ ነበረሽ፣ የሚገርምሽ፣ እዛ አውሮፓ የምትኖር ማለት ነው። እኔንም አንቺንም የመጣንበትን የህይወት ትራክ እያንዳንዱ ማለት ሙሉ ባክግራውንዳችን በጣም ነው የምትወደን፣ በጣም ነው የምታደንቀን። የሚገርምሽ እና እስከ ዛሬ እራሱ አልነገርኩሽም እንጂ ቴሌግራም ላይ፣ ዋትሳፕ ላይ ምናምን እናወራለን። የሚገርምሽ በጣም ነው የምናወራው ልጅቷ ጋር። በጣም ቆንጅዬ ናት፣ በጣም ዲሲፕሊንድ ናት ልጅቱ በጣም ዲሲፕሊን ነች ማለት። እንደዚች አይነት ሴት እራሱን አይደ ነች ያለ አይመስለኝም። በጣም ቆንጆና ደግሞ የሚገርበች ምን አለች መሰለች በጣም ስለምወዳችሁ በጣም ስለማከብራችሁ ወደፊት ደግሞ የተሻለ ላይፍ እንድንኖሩ ስለምፈልግ አንተን አግብቼ ልውሰድህና ከዛ በኋላ ያንተንም የሚስትንም ላይፍ መቀየር ትችላለህ፣ ምናምን ብላኝ የሚገርምሽ ፕሮሰሱን ከጀመረችልኝ እንደሆ ነገ ዛሬ ፍራት ተባ እያልኩ ምናምን በሐሳቡ እንደምትወጂው እርግጠኛ ነኝ፣ ግን እስኪ ቀስ ብዬ ልንገራብዬ ስላሰብኩ ነው እንጂ ፕሮሰስ ከጀመረችልኝ በጣም ቆየች። የሚገርምሽ አግብት አልወስደኝ ማለት ነው፣ ከዛ በኋላ እኔ አንቺን ልወስድሽ ምን ምን ዘባረኩ። አግብታለሁ ወስደኝ፣ አግብታለሁ ወስደኝ እኮ ነው እናት። ነገ እኮ የተሻለ ላይ ፍልህ እንኖር እኮ ነው ያምሻል። እንዲህ አይነት እድል ሰው አግኝቶ እንዴት ልለፈው? እናት እኔ ቀልጅ አላውቅም የምር ማለት ኖርማል ጋብቻ እኮ ነው ሁሉም ሰው ተጋብቶ እየሄድ አይደለ እንዴ በፌክ ጋብቻ የውሸት ጋብቻ እንዴ ይሄ ሲምፕል ነገር እኮ ነው በጣም ኧረ ምን ነው ምን ምን ሲጀመር አሁን እንዲህ አይነት እድል ተገንቶ አሁን ማማከር ያስፈልጋል እንደምትቀበዩ ስላወቅ ነው እናት አረ እናት አሜን ብለሽ አጨብጭበሽ አልጨረስኩም እኮ ፕሮሰስ ከጀመረች ግን ቆየች። የሚገርምሽ ለእሷ ለአንቺ እንደነገርኩሽ ምናምን ምናምን ነው የምታውቀው እሷ። ራሱ እናት፣ እኔ እንግዲህ ህይወት እንዲህ አይነት እድል ኦፖርቹኒቲ አምጥታልኝ ሚስ ማድረግ በታሪክ አልፈልግም። ኧረ እናት ልጅ ልጅቷ የመጨረሻ መልካም ልጅ ናት። በጣም ቆንጆ ልጅ ናት። ዲሲፕሊን ናት። የሚገርምሽ በሌላ ነገር እንዳትረጁናት ምን አስበሽ ነው? እንዴ ሰው ምን ችግር አለው? ምን መወለድ በመወለድ ነው እንደምታምኘው። እናት በቃ ሚዲያ ላይ አወቃች አወቀችን ታሪካችንን ሰማኝ። በጣም ነው የምታደንቀኝ የሚገርምሽ እኔን ማለት ነው። በጣም እ እናት ማለት ነገ ለለ የራሳችንን ህይወታችንን ለማሻሻል እኮ ነው እናት እኳ ህይወታችንን ለማሻሻል እኮ ነው። እናት እኔ ጀምር ያለው ሽብያት አለው ሁለተኛ ቃሌን ማጠፍ አልፈልግም። ቃሌን ማጠፍ አልፈልግም። የሚገርም ድል ነው። እሄዳለሁ። ከዛ ደግሞ ወስድሻለሁ፣ ወስድሻለሁ አንቺን እናት ልጅቲቱ ማን በምን አንግል እየተረዳሽ? ሆኖ ግን በኔጌቲቭ ለምን ትረጅዋለሽ? ይሄ እኮ የሚገርም እድል እኮ ነው። አሪፍ እንኳንም ደግ አደረግክ ነው የሚባለው። ነገ እኮ ይዤሽ ለሄድ እኮ ነው። አሜዚንግ እድል እኮ ነው ይሄ እና እናት የተቋይ የተሻለ ህይወት መኖር አፈልጊ የውሸት ጋብቻ እኮ ነው፣ ይቺ ልጅ የውሸት ጋብቻ እኮ ነው። ልጅቴቱ በጣም ቆንጅዬ ነች። በጣም ዲሲፕሊንድ ናት። ደግሞ ማለት በሌላ እንዳትረጁ፣ በጣም ቆንጆ ናት። የመጨረሻ በስመ እምልሽ፣ ገብተሻል። ቆንጆ ናት ምልሽ። ቆንጅናዋ እኮ በቃ ሰውን የማታውቀውን ሰው በዚህ ልክ ለመርዳት መሞከሯ እኮ ነው እምልሽ። ለሌላ እኮ አይደለም። እናት እየቀናሽ ነው። እሺ፣ ታዲያ ቆይ ምን ምን ኖርማል። ቆይ ተጋብቶ ተጋብቶ ሲሄዱ በውሸት ጋብቻ ምናምን እንደዛ ሆቴል ላይ ፈጽመው ምናምን ሲሄዱ አላየሽም? እናት ሳይናገሩ መሄድ፣ እኔ እናት እኔ እኮ ወድሻለሁ፣ ታውቂያለሽ። በጣም አፈቅድሻለሁ፣ በጣም ወድሻለሁ ማለት ሳልነግርሽ መሄድ፣ ሳልነግርሽ መሄድማ ክህደት እኮ ነው። ሳልነግርሽ መሄድ እኮ ክህደት ነው አይደል? እኔ እኮ ቆንጆ ናት ያልኩት እኮ ያላትን የነፍስ ውበት በጣም መልካም የነፍስ ውበት አላትኝ በጣም ቆንጆዬ ልጅ ናት እኮ ነው የምልሽ። የልቧን ንጽሕና አይቼ እኮ ነው እንደዛ ለ በሌላ አትረጂው ታዲያ፣ የተሻለ ህይወት ኑሮ አግብቼ ልውሰድህ የምትለኝን ልጅ ታዲያ በምን አይነት መንገድ ልረዳት?

የኔ እናት፣ እኔ እኮ ነገ እኮ በጣም እወድሻለሁ ታውቂያለሽ አይደል? ነገ የተሻለ ላይፍ እንዲኖር እኮ እኔ እኮ አንቺ ጋር ማርጀት ነው የምፈልገው። እናት፣ በጣም እወድሻለሁ ታውቂያለሽ አይደል? አንቺ ጋር ማርጀት እፈልጋለሁ እኮ ነው ያልኩሽ እኮ። እናት፣ የአንቺን ላይፍ ለማስተካከል እኮ ነው እኮ ለሄድም ነው እኮ

እኔ እሄዳለሁ። እሺ በቃ የምር እሄዳለሁ። በጭራሽ አላጥፍም ይሄን ቃል የምር በጭራሽ። እንዴ ሰው ምግብ ቀርቧል በላ ማለት እንዴ። እናቷ አስጨርሽኝ፣ ኧረ አስጨርሽኝ። ሄሎ፣ አይ ተመልካቾች አስጨደርኳት አስጨደርኳት

የኔ የኔ እናት መርቀሽ ላኪኝ። የምር እናት ፍራንክ ነው። ሆዴ ቁስል ብሏል። የምር ፕራንክ ነው እናት፣ ያምሻል። እንደ አንቺ ብሞት ብሞት። ኧረ በፈጣሪ ምን ነካሽ? ተመልካሾች በጣም በጣም እንደተበቀልኳት፣ ባይዘወይ የቪዲዮ ላይ ነኝ እናት፣ እንደተበቀልኳት፣ መቶ ፐርሰንት እርግጠኛ ነኝ። የኔ እናት እየቀለድኩ ነው። ፕራንክ ነው። የኔ እናት በጣም እወድሻለሁ።